አንዳንድ ለሰው በቃ ያልተማሪ ያልተማሪ እየተማሪ በቃ እየተማሪ እየበለጠች ናት እሷ ማለት ነው። ያልተማሪ ትበልጣለች። በቃ አሁን አስተሳሰባ አርቃ ነው የምታስበው፣ በቃ ሆና ነገር ግን በቃ ውስጧ ውስጥ ውስጧ ውስጥ ማለት አንድ የሆና ነገር አምቃ የያዘችው መናገር የመናገር ያልፈለገችው ነገር አለ። መቼ ነው የምታወጣው? እሱ ስታወጣ እኮ ውሻ ሰላም ነው የምታገኘው። ውስጥሽ አንድ ነገር ከያሸግመችም ሰላም አገኘ ብቻ ፈጣሪ እንጃ ወይ ወደ ቤተሰቦቿ ሄዳ ወይም ደግሞ ለአንድ ሰው በቃ ወይ አልቅሳ እንኳን ተናግራ ይወጣላት ያመቀችው። የውሸት ሳቅ እኮ ነው የምትስቀው እዛ ቤት ነው፣ የውሸት ሳቅ ነው የምትስቀው፣ የውሸት ፈገግታ ነው የምታሳየው። ትዳር ውስጥ እኮ ከሆንክ ትዳር ውስጥ እኮ ከሆንክ ሁሉም ነገር እኮ ማለት የኔ ውድ ምን ለማለት ፈልጌሽ ነው? ሰላም ለሁሉም። ዶዋርጉላት ዋርጉላት አላበስላም ንከላገላት እናደርግላታለን። ሰላም አለይኩም ወራህመቱላሂ ወበረካቱህ። እንዲሁም ሰላም ሰላም እንዴት ናችሁ ቤተሰብ? ሰበር ዜና

ወጣ በጣም ዘና ብዬ ነበር ነበር ሰሚማ እና ሀያት እና ቅድስት ምናምን ሁላችሁንም ሰላም ብያለሁ ማለት ነው። እና ደግሞ የሆነ ነገር በውስጥ መወራቸዋል ማለት ነው። ለእነ ጀመቁ ማለት ነው፣ ለአቤል አፍቃሪዎች ብዬ ነው ልንገራችሁ። የሆነ አስረግጬ ነው የምነግራችሁ። እና ገዝተ ሰሩ እኮ አቤልን አፍቅሬዎት ነው አይደለም። እኔ ወላሂ አዚም እኔ ማንንም እኔማ ቅድስትም ታውቀኛለች። እኔ ማንኛችሁም ታውቀኛላችሁ። እኔ አልሐምዱሊላህ ረብላል ማንም ላይ አልደርስም። ማንም አይደርስብኝ፣ አይደርስልኝ፣ አይደርስብኝ። ምክንያቱም ስለማልደርስባቸው ነው። አይደርስብኝ፣ ተነኩኝ ደግሞ እኔ አስረግጭ ነው የምነግራቸው። አጥቤ ነው ማሰጣችሁ እንዴንት ማለት ነው። ግን እኔ ማንንም አልነካም፣ እንዲያነኩኝ ግን የሆነ የይሉታ የለም። እኔ ከሌ እኮ እንደዚህ ብላት እንደዚህ ትለኛለች፣ እንደዚህ ባደርጋት እንደዚህ ትለኛለች። የሆነ ይሉኛል አደለ። እስከዛ ድረስ ሩታ እንሞትላታለን፣ እንወዳታለን። ሩታዬ፣ የኔ ጠንበለን፣ የኔ ምንም ና ና አንድ ነይ ነይ፣ ህልመኛዋ ማለት ነው። አው ሂጂና ኔ እቺ ወፋን ሻትና የሩታ ፎቶ አድርጊ ካላስ ካዘብ ስተቀር እኔ ቤት አራት ዘግቻለሁ። እኔ ማለት ነው በጣም ስራ፣ በየቀኑ ቪዲዮ እየለከኩ ነው። በቃ ከሚወደድ በላይ በየቀኑ በደቂቃ በደቂቃ ነው የሚለቀቅኝ እኮ ቅድስት፣ ይሄ ልንገርሽማ በሩታዬ ቤት፣ በሩታዬ ዕቃ፣ በሩታዬ ሁሉ ነገር እኮ ነው ልባቸው የሞላው። አሁን ላይ አናት ሹሮ አናታቸው ላይ እየፈለው። በሩታ እኮ ነው ሀታ ቻናላቸው በእነሱ ነው ያደገው። ላወላ በቤቷ ተቀምጦ በሶፋ ላይ ለሽ ብሎ ተቀምጦ ነው እንዴ ሩታ፣ እንዴ ዘና ትናንትና ዝም በቅድስት ዝም በዲ ያስጨርሽ ሩታ ሰርታ ተማሩ፣ ተማሩ። እናንተ በእጃችሁ አመድ አፋሽ እንደምትሆኑ በሩታ ተማሩ እኮ። ትናንትና በቅቷት መሯት ነው። እሷ እኮ ከፍቷት ወላሂ፣ እንበሆን እኮ አሁን እንዴት አይኗ ምን እንደመሰለን፣ እንኳን ወዳጇ ጥላቷ ያለቅሳል። ግን ና ነው

በቃ ሁለት መቶ አምሳት ስክግጥ እና ከበራ ማክበሩ አለ ማክበሩ አይደለም፣ ወላሂ ነው። ምሽኒ የታዘብኩት ሰው አንድ የስፋ አንድ ያፈር የሚሆኑ ነገር እኔ አቤልም ምንም እሷ ችላ ነው። ይሄ ሁሉ ማንም እየመጣ የሚገለፍጥባት፣ ማንም እየመጣ የሚዘልባት፣ በቤቷ ተቀምጠው በቤቷ ምግብ እየበሉ ላይ ተቀምጠው እየተኙ እንደዚህ እየሆኑባት ያለው ይሄ ሁሉ ግን እሱ መጀመሪያ ሳልፎ የሚዲያው ሰው ዩቲዩብ ባልሰራባት ነበር። ቲክቶክ ላይ ባልሰደቧት ነበር ባረገጧት ነበር። ሲቀጥል ደግሞ እሱ አሳልፎ ባይሰጣት እሱ ቢያከብራት እሱ እንደ ሚስቴ እሱ እንደ እንትን ብሎ ቢያከብራትና ቢወዳት ኑሮ ዝም በይ ወላሂ ዝም አለልም። ቤትሽ ክፈጅ፣ ቤትሽ ክፈጅ፣ ቤትሽ ክፈጅ እኔ ከፍታለሁ። ቤቴሽ ክፈጅ፣ ሀቅ እኮ ነው። ቢያከብራት ኑሮ ለምን ልጁ ሰድቧት ነበር? አሁን ሩታና ሩታ ሞግሷት ሰሌላ ሰው ይመለከተኝ ማ ታየማ ማለት ነው

በየቀኑ ከነ ቤተሰባችሁ ማለት ነው፣ አብራሂምን ከነ ቤተሰቦቹ ለሱ ፎቶ ገልብጠን እንረግጣለን። አንቺ ደግሞ ወደ ራስ ተመለሽ። ማንም ሚነካ የለም። ከታረቁ ከታረቁ ችግር የለው። ከታረቁ ማንም ፈቶ አይዘቀዝቅም። ለማንኛውም እኔ ሩታየ ማለት በጣም ነው የምወጣው፣ በጣም ነው ማከብራት። የእኔ ስስት ደሞ ወልዳ ልጇን ለማ፣ እህትየዋ ሰላም አለይኩም

ዙብዙርማለትነውእን ኮሜንት ጻፉኝ የሆነ ቤት እኮ ነው። ሴት ናችሁ፣ አረ ሴት ናችሁ በሴት አትፈረዱ ነው ብዬ ጽፌ ያን ኮሜንት አወጣሁ። ቪዲዮ ሰርተውላችሁ ማለት ነው። ከዚያ እኔ ደግሞ በጣም ነው እንደ ቪዲዮ የሰራችሁብኝ አልኳቸው። እያሉ ማለት ነው ምን እኛ አሁን ዘቀዘቋት፣ እንጂ በይ ገርማ። በጣም ተዘቅዝቃም ታምራለች። ምን ችግር አለው ቢዘቀዝቋት? ፈጣሪ ያላት ማናት?